አመሰግናለሁ፣ ስላሰብሽልኝ። ምንድን ነው ያማረፍ? ምንድን ነው ያማረፍ? ጫት እንደዚህ ያሳምራል እንዴ? ማበድ እንደዚህ ያሳምራል? አብረን እንበድ። አብደሽ ሞክሪ። እህ ማይክ ቪዲዮም እኮ የቀረጽን ነበር። ቪዲዮ ራው ትሩ ጌት ላይ ተይ፣ ማይክ ወላሂ፣ እልል እልል በሉ እንግዲህ ዛሬ እልል የመጣሁት ሰይድ እና ሱመያ ታርቀውልናለን። በቃ ዛሬ አዲስ ደስታ፣ በአዲስ ደስታ ነው የመጣሁት። ሰይድ እና ሱመያ እንድታረቁ ካላችሁ ሰይድ ከየመን በቃ ክስት ብሎ ጥቁር ብሎ ሰውነቱ ከሰውነት ውጭ ሆኖ በቃ ያው ነገር እኮ የነገር የነገር ስላለ ልነግርሽ ነው እኮ ነው የመጣሁት። እኔ እኮ ይገርም ሲቀጥል አንቺ ማነሽ? ለምን ነው እኔ ስራ ባይኖርብኝ ራሱ ማውራ አይነሳሁኝ እኔም ሰይድ ባይልከኝና ለመልካም ነገር ባይሆን ኖሮ አንቺ ጋር ቆም የማወራበት ጊዜ ራሱ የለኝም። እንግዲህ ጉዳዩ አይ ሰይድ ታውቂያለሽ፣ የመለይ አብዱ ራሱን ስቶ ምናምን እንደዛ ነው ያለው። ስለዚህ ከየመን ደግሞ ወደ ኢትዮጵያ መምጣት አለበት። ለዚህም ደግሞ ላንቺ ያልደውልልሽና አንቺ ያልነገረሽ ትላንት ወዲያ ከነሱ መያቀ የነበረሽን ነገር ስለሚያውቅ ቢደውልልሽም ስልክ እንደማታነሽለት ስለተረዳ ነው ነኔ ላከኝ ባጭሩ ስነግርሽ። ስለዚህ ጉዳዩ ምን መሰለሽ፣ ወደ ገደለው እንግባ። ከላከልሽ ወይም ከሰጠሽ 800 ሺህ ብር ላይ ትኬት እንቁረጥለት እና ባስቸኳይ ይምጣ ያለውን ጨርሷል። ምንም ነገር የለኝም ብለዋል። እንት ይላናግሩሽ ቢሆን እኔ ደግሞ እንዳልከፍልና እንዳልቆርጥለት አካውንት ላይ ብር የለኝም። ቢያንስ ሰባ ሺህ ሰማንያ ሺህ ከዚህ አይበልጥም እና እና መለቀው ፋርካው መተከን ቀቡ አልስ ይገልጭ 40

የእራሱ ገንዘብ ነው። አንች ብናን ለቆርጦሽለት መጣ በሰላም አንቺ ምን አገባሽ? እኔ እኮ ሚስቱ ነኝ። አንቺ እኮ ተራ ሴት ነሽ። አገባሽ ተራ የት ተራ ብለሽ አንተ አሰላሙ ዓለይኩም ወረሐመቱላ በረካቱ። ሰላም እንዴት ናችሁ? ሁላችንም ሰላም ብያለሁ። እናንተ ዛሬ ምን ቢፈጠር ጥሩ ነው ሀዩ ሰይድን ትኬት ቆርጠሽ አንቺ ወደ ሀገሩ አስገቢው። በሰው ሀገር ላይ አብዶ ቀረ የጫት በጫት ሶስት ራሱን ስቶ ቀረ ተብላ ስትጠይቅ፣ እዚህ በቆረጡኝ እንጂ እኔ ሰይድን ወደ ሀገር አላስገባም ስትል፣ ሰይድ ከኋላ ሱመያን ይዞከች። እናንተ ሱመያና ሰይድ ታረቁ። በቃ ድራማው ጨረሰ፣ አለቀ። ዛሬ ዛሬ ማለት ነው ዛሬ ዛሬ አሁን አሁን ሀዩና ሰይድ ተጣሉ። ሰይድ እቃውን ጥቅልል አድርጎ ወደ ሱመያ ጋር ሄደ። ሀዩ ደም ታረቅ። ጥሩ መሰላችሁ? ሱመያን ብለህ ከሄድክ አልፈልግም ያለህን ሁሉ ንብረት አልሰጥም ብላ ቤቱንም ሁሉንም ነጥቃ ሰይድን መንገድ ላይ ጣለችው። አያሳዝንም? በነገራችን ላይ በጣም ደስ የሚለው ነገር ሱመያና ሰይድ ታረቁልን። በጣም በቃ ተጨንቀን ረጅም ሰዓት በጭንቀት አሳለፍን። ሰይድ እና ሱመያ ተለያይተውብን በቃ እኛ በሀሳብ ሙጥት ብለን ነበረ። ሀሳብ በጣም ግድል አድርጎን ነበረ። የሰይድ እና የሱመያ መታረቅ ዛሬ በጣም ደስ ብሎኛል። እኔ እንቅልፍ እተኛለሁ። እስከ ዛሬ ድረስ ሰይድ እና ሱመያ ስለተጣሉ እንቅልፍ የሚብሎኝ በቃ አልተኛ። ሌትም ቀንም የማስበው ለነሱ። እንዴት ነው እነዚህ ሰዎች? ሁለት ልጆች አላቸው ልጆቻቸውን ጥለው እንዴት ነው እነዚህ ሰዎች የሚለያዩት? መሆን የለበትም እያልኩ ነበርና፣ አሁን በቃ በጣም ደስታ ላይ ሱመያና ሰኢድ ታረቁ። ሰኢድ ከየመን መጥቶ እንደዚህ በቃ አእምሮ ተው በቃ ሚስቱ ጋር ተገናኘ፣ ታረቀ፣ ልጆቹን አቀፈ። ሀያት በረኪና መንገድ ላይ ጋራች እንደዛ ሁለቱን አላየት አላየታ ወይ ታባቷ። ዛሬ ይገባታል፣ ሀያትማ ይገባታል። ይበላት፣ ይበላት እናንተ ይበላት በሉ ሁላችሁም ይበላት በሉ። ውድና የተከበራችሁ ቤተሰቦች ወዳችሁ ፈቅዳችሁ የምትከታተሉ ቤተሰቦች ይህን ቪዲዮ ለሁላችሁም ላይክ ሸር እያደረጋችሁ አሳብ አስተያየታችሁን በኮሜንት ግለጡልኝ። እንደዚሁም ቤተሰብ ያላደረጋችሁ ቤተሰብ አድርጉኝ። ዛሬ በጣም በሚያስደስት ነገር ሀዩ በረኪና ሰኢድ አልፈልግሽም፣ የልጆችን እናት አታኬይም፣ በልጆች እናት አትምጭ ትችሻለሁኝ ያለኝን ሀብት፣ ንብረት ሁሉ ነገር ትችልሻለሁ ብሎ ከየመን መቶ ሚስቱ ጋር ተያርቀ። ምን ትላላችሁ እናንተ? ለማንኛውም ይሄን ቪዲዮ ሁላችሁም እስከ መጨረሻው ድረስ ተከታተሉ ላይክ ሽር እያደረጋችሁ እንደዚሁም ደግሞ ላልደረሰ እንደደረስ ሁላችሁም በላይክ ግጩኝ ከዛ የተረፈ ሀያት ይገባታል። በጣም በሚያስደስት ሁኔታ ሴድ ና ሀዩ ታረቁ። ከዛ እኛ ምን ቀረን? መንገድ ላይ ቀረን እኛ፣ አሽቃባጮዎች፣ እኛ ወሬኞች፣ እኛ ኮመንታተሮች መንገድ ላይ ቀርተናል። ሰይድ ጎዳና ላይ ወርቆ በጣም ተንገላቶ ተሰቃይቶ ብስቁልቁል ብሎ ጥቁርቁር ብሎ አይተኖ ነው ነበረ። ዛሬ ሱመያ ጋር ስለታረቀ ሱፉን ለብሶ ሱፉን ከች አርጎ መጣ። ከዛ ሳምን ብትል ጥሩ ነው። እኔም ልበድ እንደ አለች ሀዩ እብደት እንደዚህ ካመረ እኔም ልበድ እንዴ። ካበደሽ ኮ ቆይታል። የሚነግራ ዘመድ አታ ነው እንጂ ያና ሰይድ ሲታረቁ ሀዩ በቃ ራሷን ስለተወደቀች፣ በእውነት በጣም በቃ እስከ ዛሬ ድረስ እንደዛ ትቅለበልብ የነበረ ሴትዮ ዛሬ ሱመያና ሰይድ በአንድ ህይወታቸውን ሊቀጥሉ ነው ስትባል በቃ እስኪ ዛሬ ምን እንነበል? ዛሬ ምን እንፈትፈት? ዛሬ ምን እናድርግ? ራሳችንን ቤተሰብ ትናንትና ልጆቹ ጠፍተው ልጆቹን ስንፈልገዋለን። ትናንት ወዳ ሀዩ በረኪና ስትገረፈው አለ። ከዛ ወዳ ሱመያ የመን ገባች። ከየመን ደግሞ መልሳ ወደ ዱባይ ገባች። ሰይድ ጎዳና ላይ ወደቀ። ህይወታቸው ትምስምስ ትርምስምስ ትርምስምስ አለ። ዛሬ ሰይር ሱፉን ከች አሉ በቃ እንደዚህ እና እንደዚህ ብሎ መጣ። አእምሮበት ተው ወይ እናቴ፣ ትናንትና እንደዚህ በረሃይ ብላኝ ብር የለኝም መንገድ ላይ ቀርቻ አይደሁ ለእሷ ብር ሰጥች ለዛችኛይቱ ብር ልክ እያለ ሲል፣ ዛሬ እናቴ ከች ምን ተገኝቶ ነው ሰይር? ዛሬ ታዲያ ሱፉን ለብሶ ከች ብሎ አእምሮበት ተው ወይ መጣው። በነገራችሁ ላይ ከሀያዩ አንድ ነገር ተምሬያለሁ። አፍ ያስገድላለን፣ አፍ ያስገድላለን። ማለት አንዳንድ ሰው ከዚህ ነገር ልትማሩ የሚገባው ከጀርባችሁ ጥላት ይቀመጣልና። ሀዩ ካሜራ ተደብቆ ከዛ ካሜራ ሲቀረጽ ከታታቅም ነበረ። ሰይድ መቶ ከቱ ሲልባት ካሜራውን ካልሰበርም፣ ያዙ፣ ልቀቁኝ፣ ረሱኝ ራሱኝ ብላ ቁጭ አለች እና እኔ እዚህ ጋር አንድ ነገር የምለው ነገር ቢኖረኝ ያን ሰይድ ድራማ እያለቀ ጫፍ ላይ ደርሷለን። እንግዲህ ዛሬ ሰይድ ከየመን መጥቷለን። ነገ ሀዩ እንግዲህ ሰይድን ለሱመያ ታስረክባለች። ነገ በትክክል በቃ በትክክል ነገ ሰይድ እና ሱመያ በአንድ ቤት ቁጭ ብለው ታረቁ። ሰይድ ክሷ ተክሳ ሱመያ ትገባለች። ሱመያ ካሳ ነው እንግዲህ የሚገባት ማለት ነው። ሰይድን ሀዩ ደግሞ ሱመያን መካስ ስላለባት ሰይድን አንከባክባ ትመልሳለች እና ትላንትና በሰራሁት አንዳንድ ቪዲዮ ላይ ፍራንክ ነው ወይንም ደግሞ ድራማ ነው አልሽ ወላሂ አልሽ። አንዳንድ ጊዜ ነገራችሁ የሚወጣ እንጀራ ከምጣዱ ያስታውቃል ይባላል። ነው የሚሰራው ነገር ከስራው ይታወቃለን። እኔ ለእኔ እኔ ለእኔ ምን አይነት ርዕስ ምን አይነት ቪዲዮ እንደምሰራ እኔ ስለማቅ ሰዎችንም ምን አይነት ርዕስ እና ምን አይነት ቪዲዮ እንደሚሰሩ በደም ባቃለሁ እና ሱመያና ሰይድ ሊታረቁ ምንም ያህል ጊዜ አልቀራቸውም። ሰይድና ሱመያ ባንድ ለማ ባንድ ሆነው ዛሬ ሰይድ ከየመን መጥቷል። ሰይድ ከየመን ከመጣ ደግሞ ነገ ሱመያና ሰይድ በአንድ ሆነው ቪዲዮ ይሰራሉ። በአንድ የሆነው ቪዲዮ ይሰራሉ፣ ታረቁ፣ ከዛ በቃ ህይወት ይቀጥላለን። ግን እዚህ ጋር ማወቅ ያለባችሁ ትላንትና፣ ትላንት ወዲያ ና እናንተ እውነት ነው እያላችሁ በቃ ሱመያ ጀግና ጀግና ስታረጓት የነበረ ሰይድን በዳይ በዳይ ስታረጉት የነበረው ሰይድና ሱመያ ከዲናሩ ከዶላሩ አካፍለዋችኋል ወይ ንገሩ። እዚህ ጋር የኔ ጥያቄ ይሄ ነው። እነሱስ ብራቸውን ተቀብለው በብራቸው ራሳቸውን ፈታዘና እያደረጉ ነው። ታዲያ አዳሜ ሰይድና ሱመያን ሰይድ በደላት፣ ሰይድ እንደዚህ አረጋት፣ ሰይድ እኮ እንደዚህ ብሎ ስትሉ የነበራችሁ ኮሜንት ላይ እየሄዳችሁ አንተ ስራህና የሰጠህ ወይም ደግሞ ሀዩ አንቺ መጥፎ፣ አንቺ ምናምን እናንተስ እንደዛ ብላችሁ ኮመታችሁ። ሱመያ እና ሀዩ ግን ጥቅም ላይ ናችሁ፣ እየተጠቀሙ ነው፣ ብራችሁን እያገኙ ነው። እናንተስ ታዲያ አዳሚ ኮሜንታተር፣ ኮሜንት ላይ ገብተሽ የምትሳደቢ፣ ኮሜንት ላይ ገብተሽ ያችኛየትን ቦሽችኛየትን ቦሽችኛየትን እንድብለሽ ሰይድ እንዳርገ የምትሉ ሰዎች እናንተስ ታዲያ ምን በቃችሁ? ምን አገኛችሁ? የኔ ጥያቄ ይሄ ነው። ሁለቱ ሶስቱ ተጠቃቅመው ነው ማለት። ምን ያህል ብር እንደሰሩ ታውቃላችሁ ምን ያህል ብር እንዲያገኙበት ታውቃላችሁ? ታዲያ እኔ እና አንቺ ዩቲዩብ ላይ ይሄር ፖስት የተደረገውን ሁላ ቪዲዮ በትንሹም በትልቁም አስተያየት እየሰጠን የማይጠበቅ ኮሜንት፣ እነሱስ አሁን እኛ እንድንናገር አድርገውናል፣ ስበቡ ነውናል። ግን እኛስ ኮሜንት የምናስቀምጠው አንዱን ከፍ አንዱን ዝቅ አንዱን ወደታች አንዱን ወደ ላይ የምናደረገው ስኛ፣ እኛስ አቃችታለ እነዚህ ሁለት ሰዎች አሁን ነገ አብረው ሆነው አዲስ ልብስ ለብሰው ብትን ብለው በአዲስ ፍቅር ታደሰ ህይወታችን፣ ታረቅን፣ ካሁን በኋላ እንደዚህ ነው ምናምን ብለው ይመጣሉ። ነገም ሌላ ርዕስ ይመጣል። እና አቤት የድራማ አይነት፣ አቤት ድራማ ው እስከ መቼ ደረሰ? ነው እንደዚህ የሚቆዩ በቃ፣ ሁሉ ጊዜም ድራማ ሁሉ ጊዜም ህይወታችን፣ እኛ በቃ እኛ ችው የሚሉን አረቦች ራሳችንን መሆን ስለማንችል ነው። በቃ አዳሚ ኮሜንት ላይ ሄርሺያችንም ይችንም ይችንም ቡሽ ቡሽ ቡሽ ቡሽ ቡሽ ታያለሽ። ግን እኮ እንደኛ ያለው ደግሞ እውነቱ የገባው ድራማ ነው ስንባል እኛን ወስዳችሁ ስታሽ ጥርግ አደረጉናላችሁ። እኔ ስደቡኝ ችግር የለብኝም። አድማፊ ምሽኪላ ግን አልገረማችሁም? ትላንትናም ትላንትና ወደም ሲሰራ የነበረው ነገር አልገረማችሁም? ሱመያና ሰይድ የእውነት የልብ የልብ የልብ ተጣልተው የልብ የልብ እንደዛ ተደረገው ነው እናንተ ድራማ እስኪ አልመሰለንም የምትሉ ኮሜንት ላይ አስቀምጡልኝ። ሁለተኛ ደግሞ ድራማ ነው ድራማኛ ድራማ ነው አምነናል ለምትሉ ደግሞ እንዴት እንዳመናችሁ እና እንዴት እንዳያችሁስ ለእኔም አሳወቁኝ እኔም የራሴን አካፍላችኋለሁ። እና ሰኢድና ሱመያ ስለታረቁላችሁ እንኳንም ደስ ያላችሁ። ለእኔ ግን ሁለቱም ስህተተኞች ናቸው። ሁለቱም ለተመልካቾች አንድ ወገን ሱመያን ሄዶ ይሳደባል፣ አንዱ ወገን ሀያዩን ሄዶ ይሳደባል፣ አንዱ ወገን ሰኢድን ሄዶ ይሳደባል። ያ ማለት እነሱ ገንዘባቸውን አገኝተው በብራቸው ራሳቸውን ጠቅመዋል። እናንተስ በብናችሁ ተጠቀማችሁ? እናንተስ ኮመንታተሮች በምን ተጠቀማችሁ? ምን አገኛችሁ? በምን ተደሰታችሁ? ምን ቀየራችሁ? ምን አገኛችሁ? አካፈሏችሁ? ሰጧችሁ? አልሰጧችሁም? እና የሰኢድና የሱመያ መታረቅ በቃ ይታረቃሉ። እንደዚህ ያሉ ሀዩ እንደዚህ ነች እንደዚህ፣ ምን አገባኝ እኔ የእውነት ቢታረቅ ቢጣሉ፣ አሁን እኔ የእውነትን የተጣሉት እነዚህ ሰዎች ልጆቻችሁን አትወትኑ ብዬ እንደ አንድ ሚዲያ እናገራለሁ። ግን እዛ ቀን በቀን ድራማቸውስ አልበዛም? ቀን በቀን ርዕሳቸው አልበዛም? ቀን በቀን ይህን ሕዝብ እየተጫወቱበት አይደለም? እውነት ከተነጋገርን እውነት ከተነጋገርን ይህን ሕዝብ እየተጃጃሉበት አይደለም? ታዲያ እናንተ ምን ሆኖ ለእናንተ እውነት ነው ወይንስ ውሸት ነው ብላችሁ የምትሉት ምን ሆኖ እውነቱ በጣም አንዳንድ ጊዜ በቃ በቅንጭላታችሁ የምትጫወቱ ሰዎች አላችሁ፣ በራሳችሁ የምትጫወቱ ሰዎች አላችሁ። ለእኔ ለማንኛውም ደስ ብሎኛለን። እንኳን ቤተሰቦቼ ወዳቸው ፈቅዳቸው የሚተከታተሉ ቤተሰቦቼ ይህን ቪዲዮ ለሁላችሁም ላይክ ሽር እያረጋችሁ አሳብ አስተያየታችሁን በኮሜንት ግለጡልኝ። እንደዚሁም ቤተሰብ ያላረጋችሁ ቤተሰብ ቪዲዮ ሁላችሁም እስከ መጨረሻ ድረስ ተከታተሉ። ላይክ ሽር እያረጋችሁ እንደዚሁም ደግሞ ላልደረሰ እንድደረስ ሁላችሁም በላይክ ግጩኝ።